የዛሬው ቪዲዮ እንግዲህ ለየት የሚያደርገው አንደኛ የማይጠበቅ ሰው ነው የተናገረው። ምክንያቱም በሃይማኖቱ ቀና የሆነና በቤተ ክርስቲያናችን በጎ አድራጎት ላይ በሰፊው የምናውቀው ለወጣቶች ደግሞ በሶሻል ሚዲያ ላይ ጥሩ አዌርነስ እየፈጠረ ያለ እና ተጽዕኖ ፈጣሪ የሆነ ወንድም ነው። ለምን እንዲህ አለ? አንተም ስለ ሙስሊሞች ያለን አቋም እስኪያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ። ላለፉት አስራ ሰባት ዓመታት የልብ ጓደኛ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ ለእሱ የሚላከውን ብር አብረን እያጠፋን ለእኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። የአንተ ቤተሰብነት ወይም ደግሞ የአንተ ወንድማማችነት ያንተ የሰርግ ሚዜ መሆን የእኛ የቤተክርስቲያን የዶግማ ትምህርት ጋራ ግንኙነት የለው የእናንተ ሲሆን ትክክል እኛ ስንናገረው ሐሰት የሚሆንበት ነገር የለም ነው የመጀመሪያው። ስለዚህ ይሄ ሊሰመርበት ይገባል። የምትታወቁ ሰዎች ለቤተ ክርስቲያኗ ወክላችሁ ስራም ስትሰሩም ሆነ እንዲህም አይነት ሀሳብ ስትሰጡ በሚመለከታችሁ ነው እንጂ በማይመለከታችሁ ጉዳይ ባትገቡ በጣም አሪፍ ነው። ምክንያቱም በአስተምሮት ጉዳይ እናንተን አይመለከትም። አርቲስትን አይመለከትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያሉ አገልጋዮች ለአርቲስት ወይም ደግሞ እንዲህ ባለ ሁኔታ ላይ ላላቸው አመለካከት በጣም የተለየ ነው። እና በጣም ቁንጮ ነው የሚያደርጓቸው አምጥተው። እዚህ እኮ ዘማሪ ወይም ሰባኪ ቁጭ ብሎ አርቲስት ከመጣ የቤተክርስቲያኗ አለቅነት ላይ ያሉ ሌሎች በአስተማሪነት ያሉ ሰዎች የቤተክርስቲያኗን መምህራንና ዘማሪያን ቼክ ያረጓቸው ለአርቲስት ወይም ለሆነ ነገር ያላቸው አመለካከት በጣም የተለየ ነው። ለምን? ገንዘብ ስለሚወዱ። እኛ ቲክታክ ላይ የያዝነው አስተምሮት የያዝነው ሙግት ሃይማኖታዊ ስለዚህ ባልሰማነው ጉዳይ ላይ ሀሳብ መስጠት ጥሩ አይደለም። አቶ እሸቱ አንተ ግን አምተተ ቲክቶክ ላይ ያሉ አስተማሪዎች ማናቸውም ትምህርት የላቸውም፣ ማናቸውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርት አያውቁም የሚል ሀሳብ ነው የሰነዘርከው። ምን ማለት ነው ይሄ? ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን እንደምናላችሁ። በእያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። እንደምናላችሁ እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ከያዝን አራተኛ ሳምንት ሆኗል። ይህ ሳምንት ደግሞ መጻጉ እየተባለ ይጠራል በቤተክርስቲያናችን። መጻጉ ማለት ደግሞ የህማም ሰው ተብሎ በቤተክርስቲያናችን ይተረጎማል። ሁላችሁም እንግዲህ እንኳን ለአራተኛው ሳምንት በፍቅር ጌታ መድኃኒያ ለማደረሳችሁ፣ እንደተለመደው ወደ እናንተ ያስተምራሉ የምንላቸውን ቪዲዮዎች ይዘን እንደምንመጣ ይታወቃል። ዛሬም ደግሞ አንድ ሰበር ጉዳይ በማንጠብቀው ሰው ላይ በጣም ያልተገባ ሁኔታን ተመልክተናል። ብዙዎችም በዚህ ጉዳይ ላይ ብዙ ሀሳብ እየሰጡበት ነው ያለው። እኛም ደግሞ በዚህ ላይ የሆነ ነገር ለማለት ወደ እናንተ መተናል። የእኛ ቤተሰቦች የሆናችሁ ቀጥታ ይሄ ፕሮግራም ለብዙዎች እንዲደርስ ሼር በማድረግ ፕሮግራሙን ለብዙዎች አድርሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰቦቻችን ሁኑ። እንደተለመደው ሀሳብ አስተያየት ካላችሁ እንድንላቸው እንድናነሳቸው ወደ እናንተ እንድናመጣቸው የምትፈልጓቸው አስተምህሮቶች ካሉ ኮሜንት መስጫዎቻችን ላይ ማስቀመጥ ትችላላችሁ። የዛሬው ቪዲዮ እንግዲህ ለየት የሚያደርገው አንደኛ የማይጠበቅ ሰው ነው የተናገረው። ምክንያቱም በሃይማኖቱ ቀና የሆነና በቤተክርስቲያናችን በጎ አድራጎት ላይ በሰፊው የምናውቀው ለወጣቶች ደግሞ በሶሻል ሚዲያ ላይ ጥሩ አዌርነስ እየፈጠረ ያለና ተጽዕኖ ፈጣሪ የሆነ ወንድም ነው። ለምን እንዲህ አለ? እንዲህ እንዲልስ ያደረገው ነገር ምንድን ነው? አንዳንድ ጊዜ ይሄ ነገር እንዴት ይታያል? እንዳልኳችሁ በዚህ በዲጂታሉ ዓለም ወይም በዚህ በአንደኛው ክፍለ ዘመን የማይተችና ሀሳብ የማይሰጥበት ሀሳብ የለም። እኛም የራሳችንን ሀሳብ ለማስቀመጥ ወደ እናንተ መትናል። እስኪ ቀጥታ ቪዲዮውን ተከታትለን እንመለስ። አንተም ስለ ሙስሊሞች ያለን አቋም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 በሁለቱ ቤተ እምነቶች አስተምህሮቶች ማለት ነው። በእነዚህ ላይ የአንተ አቋም ምን ይመስላል የሚል ጥያቄ ነው የቀረበለት። መልካም እዚህ ላይ በጣም ልናየውና ልንጠነቀቀው የሚያስፈልገው ሃይማኖት ማለት ለበጣም ለብዙ ሰዎች ሴንሴቲቭ ነገር ነው። በተለይ ተጽዕኖ ፈጣሪ የሆናችሁ በጣም ብዙ ሰው የሚከተላችሁ በየትኛውም የእምነት ተቋም ብትሆኑ ስለ ሃይማኖት ስትናገሩ በጣም ጥንቃቄ ማድረግ ይጠበቅባችኋል። እኔም በወንድማችን ላይ የታዘብኩት ነገር ምንድን ነው አንዳንድ ጊዜ እውቅናችን ይዞት የሚመጣውን ነገር ባለማወቅ የምናደርጋቸው ሪያክቶች ለብዙዎች ጥፋት እንደሆኑ የማይታይበት ሁኔታ ይታያል፣ እኛ ላይ ማለት ነው። ስለዚህ ወንድማችን ምንድነው ንግግሩ ኢትዮጵያዊነት፣ አንድነት፣ ፍቅር፣ በሰላም ለመኖር የሚደረግ አንድነት መልካም ነው፣ ጥሩ ነው። በጣም መልካም። ከራሱ በመነሳት አስተማሪ የሚለውን ነገር ከወንድሞቹ ከጓደኞቹ፣ ከሌላ ቤተ እምነት ቃሉ። በእስልምና ሃይማኖት ላይ ስላሉ ወንድሞች አብሮነቱን አንስቶ እንደ ምሳሌ አድርገው ያቀረበልን ሀሳባል። የአንተ ቤተሰብነት ወይም ደግሞ የአንተ ወንድማማችነት ያንተ የሰርግ ሚዜ መሆን የእኛ የቤተክርስቲያን የዶግማ ትምህርት ጋራ ግንኙነት የለውም፣ ግንኙነት የለውም። እዚህ ፕላትፎርም ላይ መምህራን የሆኑ ሰዎች የምናስተምረው የቤተክርስቲያኗ ትምህርት ምንድን ነው የሚለው ነው የምናስተምረው በአጠቃላይ ጭፍ ልቅ አድርጎ በቲክታክ ላይ ያሉ አስተማሪዎች የሚያስተምሩት ትምህርት ቤተክርስቲያኑ አታውቀውም የሚል ሀሳብ ሰንዝረዋል። በጣም ጥሩ። ሶሻል ሚዲያ በጣም ሰፊ ነው። አንተ ሶሻል ሚዲያ ተጠቃሚ ነህ፣ በደንብ ታውቀዋለህ። ሴንሴቲቭ አካሉ ምን እንደሆነ ታውቀዋለህ፣ የሚጠቅመው ምን እንደሆነ ታውቀዋለህ። አንዳንድ ጊዜ አውቀው የሚጠፋው ነገር ነው። በጣም ትንሽ የሚያሳዝንን እና ያስገረመኝ ይሄ ነው እና ወንድማችን ያነሳው ነገር በራሱ ህይወት ተሞክሮ አድርጎ ነው ያነሳው። የአብሮነት በጣም ብዙ የተዋለዱ ሰዎች አብረው የኖሩ ኢትዮጵያዊነት አለ። የነዚህ ሰዎች አብሮነትና አብሮ መኖር ወይም ደግሞ የኛ መዋለድ የቤተ ክርስቲያን የሰማያዊ አጀንዳ ወይም የዶግማ ኢሹ ጋር አንድ ነው ማለት አይደለም። ፈጽሞ ይለያያል። አስተምህሮት በደንብ የተለየ ነው። ስለዚህ በክርስትና ህይወትና በእስልምና ህይወት መካከል ሰፊ ልዩነት ነው ያለ። በዚህ ተቻችለን ተከባብረን የምንኖረው ህይወት እሱ ማህበራዊ ህይወት ይባላል። ሃይማኖታዊ ጉዳይ ግን ሃይማኖታዊ ነው። እኛ ቲክታክ ላይ የያዝነው አስተምሮት የያዝነው ሙግት ሃይማኖታዊ። ሃይማኖታዊ ሙግት ደግሞ ትምህርትን በትምህርትም ነው። ትክክለኛ ትምህርት የያዘ ትክክለኛ ትምህርቱን ይዞ ምን ይላል ያሳያል። ትምህርቱ ሀሰተኛ ከሆነ በእውነተኛው ትምህርት ሀሰተኛው ትምህርት ይፈርሳል ማለት ነው። የማይተች ትምህርት የለም እያልን ነው አንተ ግን አምተተ ቲክቶክ ላይ ያሉ አስተማሪዎች ማናቸውም ትምህርት የላቸውም ማናቸውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት አያውቁም የሚል ሐሳብ ነው የሰነዘርከው። ምን ማለት ነው ይሄ? የቤተክርስቲያኗ ትምህርት በሶሻል ሚዲያ አይሰራጭም እንዴ? ይሰራጫል። በቲክቶክ በጣም ብዙ ሰዎች የቤተክርስቲያኗ ትምህርት አይሰሙም? ይሰማሉ። ትልልቅ የቤተክርስቲያን አስተማሪዎች ቲክቶክ ላይ አያስተምሩም? ያስተምራሉ። ወጣቶችስ ቢሆኑ በምን መዘኛ ነው በምን መዘናቸው ነው አንተ ምንም አያውቁም እንድትል ያደረገ ምንድን ነው ማስረጃ እና አንዳንድ ጊዜ ታወቅን ብለን ወይም ደግሞ እንደው እንዲነን ብለን የምናደርገው አክት ይሄ በጣም ስህተት ነው። እና ወንድሜ እንደ ወንድም ነው የምነግርህ፣ ይሄ ቢታረም በጣም ጥሩ ነው ብዬ አስባለሁ። ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያሉ አገልጋዮች ለአርቲስት ወይም ደግሞ እንዲህ ባለው ሁኔታ ላይ ላላቸው አመለካከት በጣም የተለየ እና በጣም ቁንጮ ነው የሚያደረጓቸው አምጥተው እዚህ እኮ ዘማሪ ወይም ሰባኪ ቁጭ ብሎ አርቲስት ከመጣ የቤተክርስቲያኗ አለቅነት ላይ ያሉ ሌሎች በአስተማሪነት ያሉ ሰዎች የቤተክርስቲያኗን መምህራንና ዘማሪያንን ቼክ ያረጓቸው ለአርቲስት ወይም ለሆነ ነገር ያላቸው አመለካከት በጣም የተለየ ነው ለምን ገንዘብ ስለሚሆን በጎ ነገሩ ምን መደረግ አለበት የሚለው የመፍትሄ ሀሳቡን ማስቀመጥ ጥሩ ይመስለኛል ሰው የሚከተላቸው በጣም የሚታወቁ ሰዎች እንደዚህ አይነት ሴንሴቲቭ የሆነ ነገር ላይ ጣልቃ ባይገቡ ይመረጣል ስለዚህ ወንድማችን እዚህ ላይ አሁን ጣልቃ ገብቶ በመናገሩ ብዙዎችን አስቆጥቷል አስቆጥቷል። ምክንያቱም እነዚህ ቲክቶክ ላይ ያሉ ወንድሞች ብዙ እህትና ወንድሞችን ከሌላ ቤተ እምነት የቤተክርስቲያናቸውን ትምህርት በማወቅ ከቤተክርስቲያን ወጥተው የነበሩ ልጆች ተመልሰዋል። በብዛት ብዙ የተጠመቁ በእነዚህ ወንድሞች ምክንያት ብዙ ምዕምናን አሉ። ለዚህ ደግሞ ማስረጃዎቹ እኛ ነን ማለት ነው እዛ ላይ የምንሰራ ሰዎች ብዙዎቻችን ስለዚህ ወንድማችን ያነሳው ሀሳብ በጣም አሻሚ የሆኑ ሀሳቦችን አንስቷል። ጉርብትናችን፣ በአንድነት በፍቅር መኖራችን፣ መተሳሰባችን፣ አንዳችን ለአንዳችን ሰውነትን ማስቀደማችን፣ ይሄ መልካም ነው፣ ፈጣሪ የሚወደው ሀሳብና ጥሩ ምንድን ነው? ስነመግባር ነው። ግን አስተምህሮት ደግሞ ትክክለኛ አስተምሮት ምንድን ነው? ቤተክርስቲያን እንዴት ታስተምራለች ብሎ የቤተክርስቲያን ትምህርት ማስተማር እና የቤተክርስቲያንን ትምህርት ለፍጥረት ሁሉ መስበክ ይሄ በአስተምሮት የሚታይ ነው እንጂ ዝም ብለን ተነስተን በአካባቢያችን ያደግንበትን ስሜት ይዘን ከአስተምሮት ጋር የምንቀላቅለው አይደለም። እኛ በነበርንበት የአስተምሮ ማን ነው ህይወት ላይ የቤተክርስቲያን አስተምሮት አስገብተን እንዲህ ነው ልንል አንችልም። ቲክቶክ ላይ የተነሳው ሀሳብ ምንድነው? አስተምሮት ነው። ስለዚህ አስተምሮትም በአስተምሮት መሞገትና በአስተምሮት ምን ማለት ትክክለኛውን ሃይማኖት ማሳየት ላይ ነው እየሰራንም ያለ ነው። ወንድሞችም ይህን ነው እያለ ያለ እንጂ የሌላውን ዶሚኒት አድርገን የእኛን ተቀባይነታል አለ የሌላው ሃይማኖት ሰድበን የእኛን አትንኩብ የሚል ሀሳብ አላነሳንም። እኛ ኦርቶዶክስ ያለ ሌሎችም ወንድሞች ቢሆኑ ደግሞ እኛ ያልናቸው ምንድን ነው የእናንተ ሲሆን ትክክል፣ እኛ ስንናገረው ሀሰት የሚሆንበት ነገር የለም ነው የመጀመሪያው ስለዚህ ይሄ ሊሰመርበት ይገባል። የምትታወቁ ሰዎች ለቤተ ክርስቲያን ወክላችሁ ስራም ስትሰሩም ሆነ እንዲህም አይነት ሀሳብ ስትሰጡ በሚመለከታችሁ ነው እንጂ በማይመለከታችሁ ጉዳይ ባትገቡ በጣም አሪፍ ነው። ምክንያቱም በአስተምሮት ጉዳይ እናንተን አይመለከትም፣ አርቲስትን አይመለከትም። ለነፍሳችሁ በቤተ ክርስቲያን መታችሁ ስራ ልሰሩ ትችላላችሁ። የቤተ ክርስቲያን ልጅነታችሁን ልታሳዩ ትችላላችሁ። ከዛ በዘለለ ግን አስተምሮት ይሄ ማለት ይሄ ነው ብላችሁ ሀሳብ የመስጠት አቅሙ ክህሎቱም እናንተ ጋር ስለማይታይ እዚህ ላይ ብትቆጠቡ አሪፍ ነው ብዬ አስባለሁ። ሌላው ለቤተ ክርስቲያን በጎ አድራጎታችሁና ህዝቡ የሚወደውን ነገር ማድረጋችሁ ለምትፈልጉት የእናንተ አላማ የምታስከውኑት ህዝቡን በምትፈልጉት መንገድ ነው እንጂ ሃይማኖታዊ በሆነ መንገድ ባትመጡ በጣም አሪፍ ነው ብዬ አስባለሁ። ይሄ ብዙ ሰው ስለሚሰማችሁና ስለሚከተላችሁ ጥንቃቄ ብታደርጉ ብዬ አስባለሁ። በተለይ ወንድሜንም በዚሁ አጋጣሚ የምሰራቸውን በጎ ስራዎችና በጎ መንፈሳዊ ቱርፋቶችን ይዘ ብትቀጥል እንጂ በሃይማኖት ጉዳይ ባትገባ በጣም አሪፍ ነው የሚል አሳብ ነው ያለኝ። ኦርቶዶክሳውያን ወጣቶች፣ ኦርቶዶክሳውያን አስተማሪዎች፣ ኦርቶዶክሳውያን ቲክቶክ ላይ ያሉት ምን አይነት እውቀት አላቸው፣ ምን አይነት አስተምሮ ነው የሚያነሱት፣ ምን አይነት ነው የሚለውንም ነገር ደግሞ ጠለቅ ብለህ ብታየው በጣም አሪፍ ነው። ከቻልክ ደግሞ አቀራርበ ተደማጭነትም ስላለ ተከታይም ስላለ ከሁለቱም አካል አቅርበ እንዲነጋገሩ ማድረግ መቻል እንጂ አይ የራሳቸውን ዶሚኔሽኖች ያደረጉ ናቸው ቲክቶክ ላይ ያሉት እንዲህ ነው የሚለው ነገር በጣም አሪፍ እና ጥሩ አይደለም፣ ደስ አይል ስለዚህ ይህንን ነገር እንድትመለከተው ምንድን ነው የተናገርኩት ብለ ለራስህ ጊዜ እንድሰጠው ያስፈልጋል ብዬ አስባለሁኝ። ምናልባት ሌሎቹ ኦርቶዶክሳውያን እንዲህ አይነት ነገሮች ሲፈጠሩ በእናንተ ዘንድ ውዥምብር የሚፈጥርባቸው ሰዎች ካላችሁ የቤተክርስቲያናችሁን አስተምሮት ወቁ። ቤተክርስቲያናችሁ ምን እንደምታስተምር ቤተክርስቲያን ማለት ትምህርቷ እንደሆነ በደንብ ወቁ። ሰው አትከተሉ የሚለው ሀሳብ ትክክል ነው። ሰው መከተል የለብንም ማንም አስተማሪ እኔን ተከተሉ ብሎ አስተምሮ አያውቅም። የቤተክርስቲያኑ አስተምሮት ይዘው ነው ቲክቶክ ላይ ያሉ ወንድሞች የሚያስተምሩት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዶክትሪን ይሄን ይላል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በትሪኒቲ ጉዳይ እንዲህ ይላል የሚል ትምህርት እንጂ እያስተማሩ ያሉት የራሳቸው ሀሳብ፣ የራሳቸው ዶግማ፣ የራሳቸው ዶሚኒሽን የላቸውም። አልሰማንም፣ ይሄም። ስለዚህ ባልሰማነው ጉዳይ ላይ ሀሳብ መስጠት ጥሩ አይደለም፣ አቶ እሸቱ። ስለዚህ ይህንን ቪዲዮ ለብዙዎች አድርሱ ተወዳጆችን።